እንደ አውሮፓውያን አቆጣጠር በ1936 በርካቶች በእርስ በርስ ጦርነት በሚታመሱበት ሁለተኛው የዓለም ጦርነት በሚደገስበት ወቅት ነበር ዓለም አንድ እንግዳ ሰውን ለመቀበል ስትዘጋጅ የነበረው። በዛሬው ዕለት ህልፈታቸው የተሰማው የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የያኔው ጆርጌ ማሪዮ ቤርጎሊዮ በአንድ የባቡር ጣቢያ በአካውንታንትነት ከሚሰሩት አባታቸው ማሪዮ ቤርጎሊዮና ረጂና ሲቮሪ ከተባሉ እናታቸው በ1936 በአርጀንቲና ቦነስ አይረስ ከተማ ውስጥ ነው የተወለዱት። አምስት ልጃቸውን በትጋት ከሚያሳድጉት እናታቸው ጎን አይለዩም የሚባልላቸው ቤርጎጌሌዮ የመጀመሪያ ሁለተኛ ደረጃ ትምህርታቸውን አጠናቀው በኮሌጅ ቆይታቸው በኬሚካል ቴክኒሺያንነት መመረቃቸውን የቫቲካን መረጃ ያሳያል። ያኔ ከቤተሰቡ ለየት ያለ ባህሪ ያላቸው የሚባልላቸው ቤርጎጌሌዮ ከቤተ ክርስቲያን ቅጥር ግቢ አይጠፉም ነበር ይላሉ የአካባቢው ነዋሪዎችና ቤተሰቦቻቸው። በዓላትን ሳይቀር ቤተሰቡ ተሰባስቦ ወደ ሌላ አካባቢ ካመራ የቤርጎጌሊዮ ቆይታ ከካህናት ጋር እንደነበር ነው የ አስር ዓመት ታናሻቸው ማርያ ኤሊና ቤርጎጌሊዮ የሚናገሩት። ይህ ለቤተ ክርስቲያን ያላቸው ፍቅር ጸንቶና በርትቶም በ21 ዓመታቸው በ1958 የኢየሱሳውያን ማኅበረን እንዲቀላቀሉና ጥሪያቸው ክህነት መሆኑን በግልጽ ለቤተሰቦቻቸው እንዲገልጹ ምክንያት ሆነ። በካቶሊካዊት ቤተ ክርስቲያን ማዕረገ ክህነትን ለመቀበል የሚያስፈልገውን መንፈሳዊና ዓለማዊ ትምህርት መፈጸም የሚጠበቅባቸው መሆኑን ተከትሎ ወደ ቺሊ በማቅናት የኖቪሼት ፕሮግራማቸውን ጨርሰው በሰብአዊነት ትምህርት ተመረቁ። ከዚያም ወደ ትውልድ ሀገራቸው አርጀንቲና ተመልሰው በፍልስፍና፣ ሥነ ጽሑፍና ሳይኮሎጂ የመጀመሪያ ድግራቸውን ተመርቀዋል። ለማረገ ክህነት ዝግጁነት ማሳረጋ የሚሆናቸውን የነገር መለኮት ትምህርትም እንዲሁ ከ1967 እስከ ሰባ ባሉ አመታት ውስጥ አጠናቀው ከቦኖስ አይረስ ሊቀ ጳጳስ ራሞን ጆሴ ካስቲላኖ እጅ ማረገ ክህነትን ተቀብለዋል። የኢየሱሳውያን ማህበር አባቶች ልማድና የዘውትር ተግባር የሆነውን የጥሪያቸው አካል አድርገው የሚያስኬዱትን የመማር ማስተማር ሂደት የያኔውም ቤርጎጌሊዮ የየዕለት ተግባራቸው ያደርጉት ነበር። እስከ ፈረንጆቹ 1986 ድረስ እዚያው የትውልድ ሀገራቸው አርጀንቲና ቆይተዋል። በ መጨረሻ ወደ ጀርመን ለአገልግሎት እና ትምህርት ከተላኩ በኋላ እንደገና ወደ ቦነስ አይረስ ተመልሰው በኋላም በርዕሰ ሊቃነ ጳጳሳት ጆን ፖል ሁለተኛ የቦነስ አይረስ ሊቀ ጳጳስ ረዳት ሆነው እንዲያገለግሉ ተሾሙ። በተመደቡበት ሁሉ ከድሆች ጋርና ከተገፉት ቆነ እንደሚቆሙ በመተግበር የሚያሳዩት ያኔው ቤርጎጌሊዮ እንደ አውሮፓውያን አቆጣጠር በ2001 የካርዲናልነትን ማዕረግ ከጆን ፖል ሁለተኛ ተቀበሉ። እጅግ በጣም በርካቶችን ሲያስገርም የነበረው ግን ያኔ የካርዲናልነታቸው ምርቃት ዕለት ርዕሰ ጳጳስ ጆን ፖል ሁለተኛ ቤርጎጌሊዮን ወደ ሮም የሚያቀርቡበትን ጊዜ ከአቅመ ደካሞችና እገዛ ከሚያደርጉላቸው ወገኖቻቸው ጋር እንዲያሳልፉ ፈቀዱላቸው። ይህም በአርጀንቲናና በመላው ላቲን አሜሪካ ድርጊታቸው ከፍ ብሎ እንዲወራ በማድረግ የአቅመ ደካሞች አባትና የፍትህ ወዳጅ የሚሉ መጠሪያዎችን አሰጣቸው። ከዛ በፊት ባሉ አመታትም ሶስት መጽሐፍቶችን አሳትመዋል። በዚያኑ አመት የጳጳሳት የሲኖዶስ ጉባኤም ኃላፊነት መቀበላቸውን መረጃዎች ሲያሳዩ ያም ጊዜ የእርሳቸው ማንነት መርካቶችን እንዲስብ እድል እየፈጠረ ነበር ይባላል። በሲኖዶሱ ጉባኤ ላይ ኃላፊነቱ ሊሰጣቸው የነበረው ሌላ የኒውዮርክ ሊቀ ጳጳስ የነበሩት ካርዲናል ኤድዋርድ ሚካኤል ኤርጋን እንደነበሩም በቫቲካን የተቀመጠው መረጃ ያሳያል። ነገር ግን ካርዲናል ኤድዋርድ የመስከረም አስራአንዱን የሽብር ጥቃት አስመልክቶ እዚያው ኒውዮርክ እንዲቆዩ በመደረጉ ካርዲናል ቤርጎጌሊዮ ኃላፊነቱን ተቀበሉ። ሁሌም ከአቅመደካሞች ጎንንቁም በሚል መርሃቸው የሚታወቁት እኒህ አባት በአርጀንቲና ከሶስት ሚሊዮን በላይ ሰዎችን በመደገፍም በርካቶች የጽድቅ ሥራ በሚሉት መንገድ እንዲኖሩ ምክንያት ሆነዋል። ከዚያም በኋላ በነበሩት ዓመታት ስለ ፍትሕ፣ ምቹ ምድርን ስለ አብሮነትን ስለማጽናት በተለያዩ መድረኮች እያነሱ ሲናገሩ ተደምጠዋል። አለፍ ሲልም በዚህ አቋማቸው በርካታ አብያተ ክርስቲያናት መሪዎችን በሚጋብዙበት ወቅት ጫናዎችን ሲያስተናግዱ እንደነበር ይጠቀሳል። ይህ ሁሉ የሕይወት ውጣ ውረዳቸው ግን ያስተማራቸው በርካታ ሕይወት ተሞክሮ እንዳለ ያነሱ የነበሩት የያኔው ካርዲናል ቤርጎጌሊዮ የአፍ መፍቻ ቋንቋቸው ይመስሉ በነበሩ ተጨማሪ የጣሊያንኛ፣ ስፓኒሽ እንግሊዝኛና የላቲን ሀገራት ቋንቋዎችን አቀላጥፎ ይናገሩ ነበር። እኔ ከድሆች የተገኘው ነኝ የሚሉት እርሳቸው ለድሆች እቆ አለው ለድሆች ቆሙ ሲሉ በየዓመቱ የጽበተ እግርን ቀን ለእስረኞችና ለሌሎቹም በማሳለፍ ይታወቁ ነበር። ከዚያም ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛን በመተካት እንደ ኤውሮፓውያን አቆጣጠር በ2013 የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በመሆን ተመረጡ። ስማቸውም ከቤርጎጌሊዮ ወደ ፍራንቼስኮስ ተለወጠ። በነበራቸው የአስርት ዓመታት አገልግሎታቸው ከመንፈሳዊ በረከት በተጨማሪ የቤተ ክርስቲያኒቱን ማኅበራዊ አገልግሎቶች በማስፋት የለውጥ ወይንም የታድሶ ሰው በመባልም ይታወቁ ነበር። ቀለል ባለ ሕይወታቸው ከአርጀንቲና እስከ ቫቲካን የሚታወቁት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እግር ኳስ፣ ሥነ ጽሑፍና ታንጎን በማበረታታት ይታወቁ ነበር። ለአየር ንብረት ለውጥ ምክንያት እየሆንን ነው በሚል ተደጋጋሚ ውትወታቸው ጎን ለጎን የመፍትሄ አካል እንዲሆን ለሚመሩት ሕዝብም ጥሪያቸውን በተደጋጋሚ ያቀርበዋል። የዓለም ሃይማኖቶችን መቀራረብ የሚሹት እሳቸው ሲያደርጋቸው በተደጋጋሚ ከመሰብሰብ ባለፈ ሁሉም ሃይማኖቶች መንገዳቸው ወደ ፈጣሪ ነው ይላሉ። በጴጥሮስ ባሲሊካ የየሳምንት መልእክታቸውም ስለ ሰላም ሳያነሱ ስለ ሰላም ሳይሰብኩ ወርደው አያውቁም ቢባል ማጋነን አይሆንም። ጦርነቶች እንዲቆሙ የመሪዎች እግር ስር በመውደቅ ጭምር ተማጽነዋል። የካቶሊካዊት ቤተ ክርስቲያን በቫቲካን የጴጥሮስ መንበር የመጀመሪያው ላቲን አሜሪካዊ የበላይ ጠባቂ በመሆንም ለ12 ዓመት ካገለገሉ በኋላ ዛሬ ማለዳ በ88 ዓመታቸው ከዚህ ዓለም ድካም አርፈዋል።